የመንገዱ አጠቃላይ እርዝማኔ ከዲሪ እስከ ማሻ 156 ኪሎ ሜትር የሚሸፍን ሲሆን በመጀመሪያው ምዕራፍ ከጊምቦ ጀምሮ 619 ኪሎ ሜትር የሚገነባ የአስፋልት ኮንክሪት መንገድ መሆኑን የኢትዮጵያ መንገዶች አስተዳደር መረጃ ያሳያል። የመንገድ ግንባታው በሁለት ምዕራፍ ተከፋፍሎ የሚካሄድ ሲሆን በመጀመሪያው ምዕራፍ ግንባታ ከ6 ቢሊዮን 281 ሚሊዮን 190 ሺህ ብር በላይ ወጪ የሚጠይቅ መሆኑ ተገልጿል። ቀደም ሲል በገጠር መንገድ ፕሮጀክት ተገንብተው ከትራፊክ ፍሰት ጫና ጋር ተያይዞ የተጎዱ መንገዶችን ደረጃ ለማሻሻል በልማት ፕሮግራም ውስጥ ተካተው በአስፓልት ኮንክሪት ከሚገነቡ አገናኝ መንገዶች መካከል የዲሪ ማሻ መንገድ ተጠቃሽ መሆኑን የኢትዮጵያ መንገዶች አስተዳደር ምክትል ዋና ዳይሬክተር ዶክተር ኢንጂነር አለማዩ አየለ ተናግረዋል። በልማት ፕሮግራሙ ተካተው በአስፋልት ኮንክሪት ደረጃ ከሚገነቡት አገናኝ መንገዶች አንዱ ነው። መንገዱ በ6 ነጥብ 2 ቢሊዮን ብር የሚገነባ ሲሆን ግንባታውንም በኢትዮጵያ መንገዶች አስተዳደር የራስ ኃይል ክንፍ የሆነው

የግንባታ ወጪው የሚሸፈነው በፌዴራል መንግስት ነው። መንገዱ በሶስት ዓመታት ተኩል ጊዜ ተጠናቆ አገልግሎት እንዲሰጥ ትኩረት የሚደረግ መሆኑን የገለጹት ዶክተር ኢንጂነር አለማየሁ አየለም የግንባታ ወጪው የሚሸፈነው በፌዴራል መንግስት ነው ብለዋል። በወረዳ ከተሞች 26 ሜትር በቀበሌ 12 እና በገጠር ደግሞ ከ8 እስከ 10 ሜትር የጎን ስፋት ይኖረዋል ያሉት ዋና ዳይሬክተሩ የመንገዱ መሻሻል የህብረተሰቡን ጊዜ፣ ጉልበት እና ገንዘብ የሚቆጥብ ከመሆኑም በላይ ጤናማ የግብይት ሁኔታ እንዲኖር ምቹ ሁኔታ ይፈጥራል ብለዋል። በአካባቢው በስፋት የሚመረቱትን የቡና፣ የማር እንዲሁም የእንስሳት ውጤቶችን በቀላሉ ለማዕከላዊ ገበያ በማውጣት አሳልፎ ተጠቃሚ ያደርጋል ተብሎ ይጠበቃል። ለመንገድ ስራ ተግዳሮት ከሚሆኑት ነገሮች አንዱ ቤትና ቦታን ከይገባኛል ጥያቄ ነጻ አለማድረግና አለመተባበር ተጠቃሽ በመሆናቸው ማህበረሰቡና አመራሩ ከወዲሁ የድርሻውን መወጣት እንዳለበት ያሳሰቡት ዶክተር ኢንጂነር አለማየሁ ግንባታው በተያዘለት በጀትና ጊዜ ጥናቱን ጠብቆ እንዲጠናቀቅ ተገቢውን ድጋፍና ክትትል እንደሚያደርጉ ቃል ገብተዋል። ይህ ግንባታ በታቀደለት ጊዜ ገንዘብ፣ በጀትና የጥራት ደረጃ እንዲጠናቀቅ የቅርብ ቁጥጥርና ክትትል እንደሚያደርግ ቃል እየገባው የስራ ተቋራጩ ሆነ አማካሪ ድርጅቶች የተጠለባቸውን ኃላፊነት በብቃት እንድትወጡ በዚያው አጋጣሚ ምክትል ዋና ዳይሬክተሩ አያይዘውም መንገዱ በሚሰራባቸው አካባቢዎች የሚገኙ የህብረተሰብ ክፍሎችና ባለድርሻ አካላት ከአሳ ክፍያና የድንበር ወሰን ጋር የሚነሱ ተግዳሮቶችን አስቀድመው በማስተካከል ትብብር እንዲያደርጉ ጠይቀዋል። ለኢትዮጵያ እድገትና ብልጽግና ጠንካራ መሰረተ ልማት በማስፈለጉ መንግስት ይህንን ተገንዝቦ በመንገድ ሴክተር ልማት ፕሮግራም ተጨባጭ ውጤቶች እያመጣ ይገኛል ያሉት የኢፌዴሪ ከተማና ልማት ሚኒስቴር ሚኒስትር ወይዘሮ ጫልቱ ሳኒ ናቸው አካባቢ ያሉ የልማት አቅሞችን በተገቢው በመጠቀም የሀገራችንን ብልጽግና ለማረጋገጥ መንግስት በሰነቀው ራዕይ መሰረት ደቡብ ምዕራብ ኢትዮጵያን ጨምሮ ሁሉም አካባቢዎች ያላቸውንም እምቅ አቅም ለመጠቀምና ፍትሐዊ የመሰረተ ልማት ተደራሽነትንም ለማረጋገጥ የመንገድ መሰረተ ልማት ትልቅ ሚና አለው። መንግስት ለዲሪ ማሻ መንገድ ከፍተኛ በጀት የመደበው በአካባቢ ያለውን ልማትና ኢኮኖሚን ለማነቃቃትና የህዝቡን ፍትሃዊ የልማት ተጠቃሚነት ከማረጋገጥ አንጻር በመሆኑ የመንገዱ መገንባት ዘርፈ ብዙ ጠቀሜታ እንዳለው ሚኒስትሯ ወይዘሮ ጫልቱ ተናግረዋል። የተሻሻሉ መንገዶች የሸቀጦችና አገልግሎቶች እንቅስቃሴ ያሳልጣል፣ የአካባቢ ኢኮኖሚን ያበረታታል፣ ለሁሉም የማህበረሰብ ክፍሎች ብልጽግናንም እንዲሁ ያጎለብታል። በእርግጥ ፕሮጀክቱ ከዚህ በፊት ተጀምሮ በኮንትራክተሩ አቅም ውስንነት ምክንያት ተጓልጦ የነበረ ቢሆንም መንግስት አስፈላጊውን ቅድመ ዝግጅቶች ሁሉ ጨርሶ በዛሬው ዕለት በድጋሚ እንዲጀመር ተደርጓል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሾ አጌሾ በበኩላቸው ለፕሮጀክቱ መሳካት በየደረጃው የሚገኙ ባለድርሻ አካላት አስፈላጊውን ድጋፍና ትብብር እንዲያደርጉ አሳስበዋል። በክልሉ በየደረጃው የሚገኙ የአስተዳደር ከኖች የክልል መዋቅር፣ የዞን መዋቅር፣ የወረዳ እና የቀበሌ መዋቅር እንዲሁም እያንዳንዱ ቤተሰብ እና ግለሰብ ዛሬ በይፋ በድጋሚ ያስጀመርነው ነው መንገድ በተያዘለት የጊዜ ምጣኔ እንዲጠናቀቅ ሰላም እና ጸጥታን በአካባቢው መንገድ ስራ በሚሰራበት መስመር ላይ በማስከበር የሰራተኞችን፣ የኮንትራክተሩን፣ የአማካሪውን ደህንነት በመጠበቅ እያንዳንዳችን የየራሳችን ሚና እንደምንወጣ በዚህ አጋጣሚ ለማሳሰብ ወዳለሁ።